የፈራነው ደረሰ። አብርሃም በቲክቶኮች መንደር ትናንት ስለተጠቃ እንግዲህ ሩታን እያሰደባት ይገኛል። ከራሱ ከአንደበቱ ምን እንደሚል ስሙት። በእውነት እኛ ከአብርሃም ከአንድ አብርሃም ይህን አልጠበቅንም። ሲጀመር ቀኗም አልፏል፣ ልጅም የለም በማለት እሱ ነው የጀመረው እንጂ ተከታዮቹ እንዳልሆነ በአንደበቱ አምጠንላቸዋል። በእውነት በጣም ይደብራል። እንዲሁም ለሚስቱ ክብር ለሚስቱ እውቀት ለሚስቱ ከፍ ለማድረግ እኛ ያሰብነው ከመጀመሪያ እስከ መጨረሻ እንደ እግሯን እንዳጠባት አሁንም ደግሞ ለእሱ ስታረግዝለት ትልቅ ደረጃ ያደርሳታል በማለት ነበረ። ግን አብርሃም አሁንም እያዋረዳት ነው የሚገኘው። እንግዲህ ስሙ። ልባችን ተሰብሯል። የተከታዮቹ እንዲሁም ምን እያሉ ነው? ተው፣ ቀኑ ገና ሁለት ሳምንት ያ አስር ቀን ይጨምራል። በእውነት ወንድ ልጅ ከሆነ ሁለት ሳምንት ይጨምራል። ስለዚህ ለዛ ይሆናል እንጂ እንዴት ልጅ የለም ትላለህ? በማለት እንግዲህ እነሱ መልስ እየሰጡ ነው። በእውነት ይህን ሳ እናንተ ምን ትላላችሁ? ካንደበቱ የውላችሁ ተከታዮቹ ናቸው። ተከታዮቹ ምን ያደርጉ? ከሱ ከራሱ እየገደፋቸው ሄረሜላ ስትጠቃበት ሄረሜላን እንዳያሰደብ ወደ ሩታ መሰደብ መጣ። በእውነት አፍረናል። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የኢክሮግሪሲ የጨረቃ ቤተሰቦች የሩታ ቤተሰቦች እንደምን አላችሁልን። በእያላችሁበት ያለ ሰላምታ ይላያችሁ። እንደ ተለመደው ሸር ላይክ እያረጉ ቤተሰብ የሆኑ ውዶች ስለምታበረታቱኛለ ኸይር እጀዛችሁን አላይክፈለው ፈለው። እንግዲህ አብርሃም በቲክቶኮች መንደር መጥቶላችኋል። ምን እንዳለ እያሰማችሁ ነው። ልጅ የለም እያለ ራሱን በራሱ እያዋረደ ነው። በእውነት እራሱን እያዋረደ እኮ ነው ምን ነው በዩቲዩብ ምን ብሎ ተናግሯል? ሌሎች ሲሳደቡ ሩታዬን ሲሳደቡ ልጅ የለም የምትሉ በራሳችሁ ላይ ምስቁ፣ ለምንድን ነው ልጅ የለም እያላችሁ የምትሉ ምን ነካችሁ? እያለ ሲል የነበረው ዛሬ ግን ከራሱ ከአንደበቱ ጌም ማጠቃትና ማጥቃት ይህን ያክል አያስተፋም ወይም አያናግርም። እውነት ለመናገር ክብር ከራስ ይጀምራል። ስለዚህ አብርሃም አንተን ብታስከብር ሚስትህም ትከበር ነበር። ሩታም ተናግረዋለች። በነገራችን ላይ አንተ ራስ ስታስከብር እኮ ነው እኔን የምታስከብረኝ፣ አንተ እየተልከሰከስክ ነው በማለት እንግዲህ ይህን እያለችው ስለነበረ፣ ዛሬ ደግሞ በአንድ በቱ አብርሃም ልጅ የለም ጊዜውም አልፏል ልጅ የላትም ባዶ ነው በማለት በራሱ በአንደበቱ ልባችን ሰብሮናል፣ ማለት ነው በእውነት እኔ ለሱ በጣም ነው ያፈርኩኝ። ለመሰላችሁ ከአንድ ልጅ ከተከበረ የጀግና ልጅ የአንበሳ ልጅ እንግዲህ እየተባለ ሁሉን የሚረዳ ሁሉን ሶሻል ሚዲያ ላይ ታዋቂ አንድና አንድ የሆነ ልጅ እንዴት በቲክቶኮች መንደር የሚያወራው ሌላ፣ ከዩቱቦች መንደር መጥተው የሚያወራው ሌላ? ለምን ግን ለሚስቱ ክብር አልሰጣትም? እኔ አልገባኛ ያለ ይሄ ነው። ለምን ይህን ያክል አብርሃም በሩታ ላይ መረማመድ ለምን አስፈለገ? እንዲሁም ተከታዮቹ በእውነት እውነታቸውን እየተናገሩ ነው። ምነካህ? ተው እንጂ። አውዙ ቢላህ የምሸጦ አረጅም ተው። ጊዜው አለፈ ለምትለው ወንድ ልጅ ስለሆነ ሁለት ሳምንት ይጨምራል። አስባችሁታል? ወንድ ልጅ ነው ተብሏል ወንድ ልጅ ነው የተባለውን ተከብሮለት ደስ ብሎኛል። አብርሽ ምርመራ ስላልሄድኩ ነው እያለ ሲል የነበረው ዛሬ ላይ በጠዋቱ ተነስቶ ቲክቶክ ላይ ተቀምጦ እንዴት ይህን ያክል ለማለት ሞከረ? እንዴት ለመረማመድ እንዴት ሞከረ? ምን ነው ነገ ሞት ያለብን ሰዎች እኮ ነን። ለምን ነጭ ነጩን አናወረውም? በእውነት አሁን ሩታን አሰድበህ ጌም ጌም መውሰድ ምን ማለት ነው ጌም መጠቃትና ማጥቃት እኮ የታወቀ ነው ምን ችግር አለ በነገራችን ላይ ሩታ ተናግረዋለች አስለን አንተ ስትጠቃ አትወድም ስታጠቃ ነው እንጂ ስትጠቃ አትወድም አሁን ስላጠቃው ሆነው ይህን ያክል የምትመረዝ ይህን ያክል የምትንጨቀጨቅ ወተት ልላክልህ ብላ ወተት ልካለታለች የዛን ለመበቀል ስለፈለገ አብርሃም ምን እየተጠቀመ ነው? ልጅም የላትም ጊዜውም አልፏል። እንግዲህ ሩታ ምንም ጭራሽ ልጅ የላትም ጊዜው አልፏል በማለት እንግዲህ አደባባይ ላይ መናገር ምን ማለት ነው? በእውነት ይህን አሰምታችሁ እናንተ ምን ትላላችሁ? በማን ላይ ነው የምትፈርዱ? እኔ በእውነት ራሴና መሜ ለመሰላችሁ የዚህን ያክል እየተረማመደ ያለ የዚህን ያክል እየተለዋወጠ ዛሬ ቀን ነገ ሌሊት ዛሬ ጠዋት ነገ ከሰሀት ይሆን አለ አብርሃም፣ ለምንድ ነው በአንዱ ነገር ቀጥ ብለህ ለምን ቤት ክን አትመራም? ለምን ትዳር ክን አትይዝም? ለማን ነው ለማንም መጨብጨቢያ፣ ለማንም መጨፈሪያ፣ ለማንም አፍ መዘርጊያ ለምን ትሆናለህ? በእውነት አንተን የመሰለ ጀግና አንበሳ ለምን አሳልፈህ ራስክንና ራስክን ትሰጣለህ? እንዲል ዶላር ተብሎ እኮ ራስ አይወረድም። ጭራሽ ካንታፍ የራስህ ሚስት ሁና ሚስቴና ትወድሻለሁ፣ አፈቅርሻለሁ ብለህ አስጠፍተህ ራስህ አምጠህ አስረግዘህ ዛሬ ደግሞ ምን ይላል? ልጅም የለም አላረገዘችም፣ ቀኑም አልፏል፣ ምንም የለም ውሸት ነው። ኧረ ይደብራል በእውነት እኔ ለሰማሁት ራሱ ምን ያክል የሁሉ ሚሊዮን ሰው ሲሰማ ምን ያክል አክብሎ እንደሚተፋህና ከሰው እንዴት እንደወረድህ እኮ እየታውቀዋለ ትናንት ሄረሜላ ምንድን ብላ ነው ሄረሜላ ዋሸቼ ብላ አይደለ እንዴ ተ ሄረሜላን ስትሰድባት ዛሬ ላይ አብዳን የመጣች በቲክቶኮቹ መንደር ሄረሜላ አበደች ብለን እንኳን እኛ ተከታዮች እንኳንም አበደች አላለም ላይኑ በስራዋ ነው ለራሷ ጉዳይ ብታብድ ለራሷ ብተወ ለራሷ ላይኖ ሩታ ስላጠቃች ብቻ ጌሙን እናንተ ተቃጥላችኋል አብዳችኋል ይሄ ሁሉ ምን አስፈለገ ሁለተኛ ሲቀጥል ደግሞ ይሄው ሁሉ ትናንት እሷን ስለተሳደበው ብቻ ሰው ወደ ሩታ እንዲገለበጥ ዛሬ ዛሬ ላይ አሁን ላይ ተቀምጦ አብርሃም ምን እየሰራ ነው? ላ ልጅ የለም ጨርሶ፣ ጨርሶ ልጅ የለም፣ ልጅ የለም። እንዲያው ደመደመው፣ አልኋችሁ ውዶቼ። እንግዲህ እኛ በጣም አዝነናል በእውነት እንዲሁም ከአብርሃም ተከታዮቹ ተሻሉ ማለት ነው። ተከታዮቹ እንዲሁም ሁለት ሳምንት የአስር ቀን ሊያስገባ ይችላል ወንድ ልጅ ስለሆነ፣ ስለዚህ ተው እንጂ እንደዚህ አይባልም በማለት እንግዲህ፣ አነጋገር ከጠፋበት የአመት አዝመራ የጠፋበት ይሻላል ይላል የሀገራችን ሰው። እኔ ደግሞ የሚገርማችሁ ነገር አባባል ነበረ ይመስለኝ። ስለዚህ አነጋገርን አሳምሮ ራስን በራስ ህይወቱን በመቀጠል ጥሩ ይመስለኛል። ስለዚህ አብርሃም አሁንም ወደ ራሱ ቢመለስ ጥሩ ነው። ሀባይቤ አብርሃም እየተሳሳተ ነው። አሁን ደግሞ የተናገረው ነገር በጣም የሚያስጠላና በጣም ህዝቡን ሌላ ቦታ የሚወስድ ነው እላችኋለሁ። ወዳችኋለሁ፣ አክብራችኋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑም እውነት ለመናገር ከአንተ ይህን አልጠበቅንም። ከአብርሃም ከአንድ አብርሃም ይህን አናውቅምም፣ አልጠበቅንም እና ስለዚህ ሩታዬ የኛ ጀግና፣ የኛ አንበሳ፣ አሁንም የኛ እንቁ፣ ወደፊት እንጂ ወደ ኋላ እንደማትል እንነግራችኋለን። ሩታ ዝቅ አላለችም። ያዋረደ ራሱንና ራሱን አንድ ራሱን አንድ አብርሃምን ብቻ ነው። ሩታ ነገ ልጇን ያዝ አድርጋ ልጇን እቅፍ አድርጋ ስትወልድ ነገ እየሮጠ ሲሄድ ታዩታላችሁ። የዛን ጊዜ ነው አቤት ምን ነው የዚህን ያክል ለካ ውሸት እያወራ ነው ብላችሁ ራሳችሁ ታመሰግኑ ላላችሁ ላችኋለሁ። ሩታ አርጉዝ ናት ደርሳለች፣ ውዶቼ ዘጠነኛዋ ገብቶ እንግዲህ እየተጠበቀች ነው። ሆዷንም እያያችሁ ነው። የላትም ብሎ የሚላችሁ ሊያምታታችሁ ስለፈለገ ነው። እንወዳችኋለን፣ እናከብራችኋለን። ሸር ላይክ እያረጉ ቤተሰብ ይሆኑ። አሰላሙ አሌይኩም ወረሀመቱላሂ ወበረካቱ። በእውነት አዝነናል ርድዛ